ኢትዮጵያ እድገቷን በከፍተኛ ደረጃ ሊያፋጥንና ስፍር ቁጥር የሌላቸው የስራ እድሎችን ሊፈጥር እንዲሁም ተጽዕኖዋን በከፍተኛ ደረጃ ሊያሳድግ የሚችል የማይነጥፍ ሀብት አላት። ነገር ግን እውነታዊ ቢሆንም ለመቶ ዓመታት በተደረጉ ምርምሮች ውጤት መሰረት ኢትዮጵያ ካላት የተፈጥሮ ሀብት ጋር ሲነጻጸር የተጠቀመችው ምንም ሆነ ያህል ብቻ ነው። ለዚህ አሳዛኝ እውነት ትክክለኛው ምክንያት ምንድን ነው? ኢትዮጵያ በተፈጥሮ ሀብቷ በተለይም በነዳጅ ሀብቷ እንዳትጠቀም ጋሬጣ የሆነባት ተግዳሮት ምንድን ነው? ክቡራን የአዲስ ነገር ቤተሰቦች፣ የአዲስ ነገር ልዩ ዝግጅት ተመልካቾች በዛሬው ዝግጅት ዝግጅታችን የሀብታም ድሀ ስለሆነችው ሀገራችን ኢትዮጵያ ከላይ የጠቀስናቸውን ነጥቦች እንቃኛለን። ይህ ቪዲዮ በተለያዩ ፕላትፎርሞች ብዙን ጋ ደርሶ የትውልድን ቁጭት እንዲያቀጣጥልና ለለውጥ እንዲያነሳሳ ላይክ ማድረጋችሁን አትርሱ። እንዲሁም መሰል መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ በማድረግ የደውል ምልክቷን ኦል ማድረጋችሁን አትርሱ። በዓለም አቀፍ ደረጃ በአፍሪካ ውስጥም ቢሆን ኢኮኖሚያቸውን በነዳጅ ሀብታቸው ስኬታማነት ላይ የመሰረቱ አገራት ጥቂት አይደሉም። እንደ ሳውዲ አረቢያ እና ኩዌት ያሉ አገራት ዋነኛ ዓለም አቀፍ ምሳሌዎች ሲሆኑ በአፍሪካ ውስጥም እንደ ናይጄሪያ፣ ሊቢያ፣ አልጄሪያና አንጎላ ያሉ አገራት ዋና ዋና የነዳጅ አምራቾች ሆነዋል። በዚህም ከፍተኛ የሀብት ማመንጨት አቅምን አዳብረዋል። የኢትዮጵያ የተረጋገጡ ክምችቶች ከእነዚህ አገራት ጋር ሲነጻጸሩ መጠነኛ ቢሆኑም እምቅ ሀብቷን በተሳካ ሁኔታ በማልማት የኢኮኖሚ እድገት ጎዳናን ልትከተል ትችላለች። ኢትዮጵያ ኢኮኖሚዋ በአብዛኛው በግብርና ላይ የተመሰረተ ሲሆን የኃይል ፍላጎቷን ለማሟላት ሙሉ ለሙሉ ማለት ይቻላል ከውጭ በሚገባ ነዳጅ ላይ ጥገኛ የሆነች ሀገር ነች። ሆኖም ሀገሪቱ የነዳጅ ክምችቷ ቀላል የሚባል አይደለም። የጂኦሎጂ ጥናቶች በበርካታ የሀገሪቱ ክፍሎች ውስጥ ተስፋ ስጪ ግኝቶችን አስመዝግበዋል። በተለይም በአባይ ተፋሰስ፣ በተለይም ደግሞ በወራ ኢሎ የተደረገ ጥናት ከሁለት ቢሊዮን በርሜል በላይ ድፍድፍ ነዳጅ መኖሩን ይጠቁማሉ። በጋምቤላ አካባቢ የሜሉት ተፋሰስ፣ በደቡባዊ ምስራቃዊ ክፍል ማለትም አዳርና ያሌ ከሚባሉ ዳጅ መቃብሮች በተጨማሪ በሰሜናዊው የአገሪቱ ክፍል የሚገኘው የመቀሌ ተፋሰስ 8000 ኪሎ ሜትር ካሬ የሚሸፍን ሌላ የሃይድሮካርቦን እምቅነቱ እየተመረመረ ያለ ስፍራ ነው። እነዚህ ግኝቶች የኢትዮጵያ ነዳጅ ታሪክ ከውጭ ነዳጅ ከማስገባት ባለፈ ብዙ የሚጠበቅበት መሆኑን ያመላክታሉ። በኢትዮጵያ እምቅ ሀብቶች እና በተጨባጭ በተረጋገጡ የነዳጅ ክምችቶች መካከል ያለውን ልዩነት መገንዘቡ አስፈላጊ ነው። በአባይ ተፋሰስ ብቻ ያለውን እምቅ ሁለት ቢሊዮን በርሜል የነዳጅ ክምችት ያላት አገር ብትሆንም በአሁኑ ጊዜ በተጨባጭ ሲያረጋግጡ በመላው ኢትዮጵያ ነዳጅ ክምችቶች 428000 በርሜል ብቻ ሲሆን ይህም በዓለም ዘጠና 98 ደረጃ ላይ እንድትቀመጥ ያደረጋት ሲሆን ከአለም አጠቃላይ ክምችት ውስጥ እጅግ በጣም ትንሹ ክፍል ነው። ይህ ኢፍታዊ ንጽጽር ኢትዮጵያ ውስጥ አለ ተብሎ በሚታሰበውና ኢትዮጵያ ባላት የነዳጅ መጠን መካከል ትልቅ ልዩነትን ፈጥሯል። ይህም በኢትዮጵያ ውስጥ ቢኖርም በአሁን ጊዜ የተረጋገጠውና በቀላሉ ሊወጣ ይችላል የሚባለው የነዳጅ መጠን ውስን መሆኑን ያሳያል። ይህም ነዳጅን ከውጭ በማስገባት ላይ ጥገኛ መሆን ኢትዮጵያን ለዓለም አቀፍ የነዳጅ ዋጋ መዋዠቅ እና የአቅርቦት ሰንሰለት ችግሮች ተጋላጭ አድርጋታል። እነዚህ ሁሉ ተስፋ ሰጪ ግኝቶች ቢኖሩም ኢትዮጵያ ለምን ጉልህ የነዳጅ አምራች ሀገር አልሆነችም? ቀደም ብለን እንደተወያየነው በርካታ የተሳሰሩ ምክንያቶች አሉ። የነዳጅ ዘርፉ በስትራቴጂካዊ መንገድ ቅድሚያ ያልተሰጠውም እናም የሚመራው የኢንስቲቱሽናል ማዕቀፍ ላይ የተቀናጀ የአመራር ውስንነትን ማስተዋል ይቻላል። ኢትዮጵያ ጊዜ ያለፈባቸው የህግ ማዕቀፎች ከፍተኛ ኢንቨስትመንትን ይከለክላሉ። ከዚህም በላይ ዘመናዊ ቴክኖሎጂና እንደ ቧንቧ መስመሮች እና ማቀነባበሪያ ፋብሪካ ቦታዎች ያሉ ወሳኝ መሰረተ ልማቶች እጥረት ትልቅ እንቅፋት ሆነው ቀጥለዋል። ኢትዮጵያውንም በብዛት የተጣራ ነዳጅ ከውጭ ማስገባቷ የሀገር ውስጥ ምርት አቅሟን በከፍተኛ ደረጃ ከመቀነሱም በላይ የዜጎቿን የዕለት ተዕለት ህይወት እያመሰቃቀለ ይገኛል። የኢትዮጵያ እምቅ የነዳጅ አቅም ወደ ገቢ ምንጭነት የመቀየር ኃላፊነት በዋናነት የኢትዮጵያ መንግስት ኃላፊነት ነው የነዳጅ ሀብት ፖሊሲ ረቂቅ ዘመናዊና የኢንስቲትሽናል ማዕቀፍ ያስፈልገዋል ይህም ጥልቅ ጥናቶችን ማካሄድ የአገር ውስጥና የውጭ ኢንቨስትመንትን መሳብ ዘላቂ የሀብት አስተዳደርን ማረጋገጥ የእሴት ሰንሰለት ክፍተቶችን መለየትና መሙላት አዳዲስ ቴክኖሎጂዎችንና ምርጥ ምርጥ አለም አቀፍ ተመክሮዎችን መቀመር ያካትታል ይህም ኢትዮጵያ እንደ አውሮፓውያን አቆጣጠር በ2030 ንቁና ተወዳዳሪ የነዳጅ ኢንዱስትሪን ለመፍጠር ያላትን ራእይ ልታሳካ ግዛታል። እነዚህ ተስፋ ሰጪ ግኝቶችና የፖሊሲ ተነሳሽነቶች ቢኖሩም ጉልህ እንቅፋቶች አሁንም አሉ። በተለይም በአባይ ተፋሰስ ውስጥ ያለውን ሁለት ቢሊዮን በርሜል ጨምሮ እምቅ ሀብቶችን ለመፈለግና ለማምረት የሚያስፈልገው ከፍተኛ የመነሻ ኢንቨስትመንት ከፍተኛ ካፒታል ይጠይቃል። ልዩ ቴክኖሎጂና ዕውቀትን ማግኘት፣ የአካባቢውን ደህንነት የማረጋገጥ ኃላፊነት ሂደቱን ውስብስብ ያደርገዋል። በአባይ ተፋሰስ ግኝት ዙሪያ ያለው ቁልፍ ጥያቄ የሀብት ለንግድ ትርፋማነት ምን ያህል ተስማሚ ነው የሚለው ነው። የኢትዮጵያ የነዳጅ እና ማዕድን ሚኒስትር ክቡር አቶ ታከለ ኡማ ባንቲ በቅርቡ እንዳስታወቁት በሀገራችን ውስጥ እጅግ ከፍተኛ የሆነ ድፍድፍ ነዳጅ ክምችት ተገኝቷል። ይህ ግኝት በዋናነት በአባይ ተፋሰስ ውስጥ በምትገኘው ወራ ኢሉ በተባለች አካባቢ የተደረገ ጥናት ከሁለት ቢሊዮን በርሜል በላይ ጥራት ያለው ድፍድፍ ነዳጅ መኖሩን አረጋግጧል። ኢትዮጵያ ወደብ አልባ ሀገር በመሆኗ ለረጅም ጊዜ ነዳጅ ፍላጎቷን ለማሟላት ከመካከለኛው ምስራቅና ከሰሜን አፍሪካ በሚገኙ ውድ የነዳጅ ምርቶች ላይ ሙሉ ለሙሉ ጥገኛ የሆነች አገር ሆናለች። ይህ ታሪካዊ የነዳጅ ግኝት ይህንን አሳዛኝ ሁኔታ ሙሉ ለሙሉ የመቀየርና ለሀገራችን የኢኮኖሚ ነጻነትን የማጎናፀፍ እጅግ ትልቅ አቅም አለው። ከዚህም በላይ ክቡር ሚኒስትሩ እንዳሉት ቁፋሮ በተቻለ መጠን ቢጀመር ኢትዮጵያ በምስራቅ አፍሪካ ብቻ ሳይሆን በመላው አፍሪካ ከትልልቅ የነዳጅ አምራች ሀገሮች ተርታ ትሰለፋለች። የአፍሪካ ቀንድ በአብዛኛው ከውጭ በሚገቡ የነዳጅ ምርቶች ላይ ጥገኛ ነው። የኢትዮጵያ አዲስ የተገኙ የተፈጥሮ ሀብቶች የራሷን የሀገር ውስጥ ፍላጎት ከመሙላት ባለፈ ለጎረቤት ሀገራዎችም ቁልፍ የነዳጅ አቅራቢ በመሆን በቀጠናው ውስጥ የበላይነቷን ከማረጋገጥ በተጨማሪ የምስራቅ አፍሪካ ሀገራት የኢኮኖሚ ትስስር የስበት ማዕከል ልትሆን ያስችላታል። ይህ አዲስ ምዕራፍ ኢትዮጵያን የራሷ የነዳጅ ሀብት ካላት የምስራቅ አፍሪካው ሀገር ደቡብ ሱዳን ጋር ያስተካክላታል። ይሁን እንጂ እንደምናውቀው ደቡብ ሱዳን ይህን እምቅ ሀብቷን ሙሉ ለሙሉ በመጠቀም ረገድ ለረዥም ጊዜ በዘለቀው የእርስ በርስ ጦርነት ምክንያት ከፍተኛ ተግዳሮቶች አጋጥሟታል። ኢትዮጵያ ከእነዚህ አሳዛኝ ተሞክሮዎች በመማር በተረጋጋ ምዕዳር ጥንቃቄ በተሞላበትና ሁሉን አቀፍ በሆነ የልማት ስትራቴጂ በመመራት የቀጠናውን ከፍተኛ የነዳጅ ምርቶች እጥረት የመሙላትና ለቀጠናው ብልጽግናና ሰላም አስተዋጽኦ የማድረግ ትልቅ ኃላፊነት አለባት። ከዚህም በላይ ይህ ታላቅ የነዳጅ ግኝት ላለፉት አስርት ዓመታት በከፍተኛ ደረጃ እየተባባሰ ለመጣው ስራ አጥነት ችግር እየታገሉ ለሚገኙ በሺዎች ለሚቆጠሩ ኢትዮጵያውያን እጅግ አስፈላጊ የሆነ የድጋፍና የተስፋ ብርሃን ይሰጣል። የነዳጅ ቁፋሮ መጀመር እና ቀጣይነት ያለው ምርት በተለያዩ የኢኮኖሚ ዘርፎች ስፍር ቁጥር የሌለው አዳዲስ የስራ ዕድሎችን ይፈጥራል። ይህም ዝቅተኛ ገቢ ላላቸው ዜጎች የኢኮኖሚ መረጋጋትንና የተሻሻለ የኑሮ ደረጃን ለማረጋገጥ ወሳኝ አስተዋጽኦ ያደርጋል። ሆኖም ይህን የተፈጥሮ ሀብት በአግባቡና ኃላፊነት በተሞላበት መንገድ ማስተዳደር እጅግ በጣም አስፈላጊ ነው። ግልጸኝነት፣ የአካባቢ ጥበቃን የተከተለ ዘላቂ ልማትና የተገኘውን ሀብት ፍትሐዊ በሆነ መንገድ ለሁሉም ኢትዮጵያውያን ማዳረስ ይህ የተፈጥሮ ሀብት ጾታ በእውነትም ለረጅም ጊዜ ለሚቆይ መረጋጋትና ብልጽግና ወሳኝ አስተዋጽኦ እንዲያደርግ ያስችለዋል። ውድ ተመልካቾቻችን፣ ኢትዮጵያና ነዳጅ እስከ መቼ በሚል ርዕስ ያልተዘመረውን የኢትዮጵያ የነዳጅ ሀብት የተመለከተው ዘገባችን በዚያ አያበቃም። በቀጣይ ተጨማሪ መረጃዎችን በያዘ ዝግጅት እስከምንገናኝ ሰላማችሁን ተመኘን።